አመሰግናለሁ። ቅድም መግቢያ ላይ ምንድን ነው ያልኩት? አንተ ማነስህ ማንን እኛ እኛ ማንን አሁን በስነ ስርዓት ይባላል ማለት ነው። አንተ ማነ ማነ ድገምልኝ። ጥራው። ሞራል አይደለም እኮ ሞራል አይደለም። ምንድነው ሞራል? ሞራል ሞራል እህ ይደገማ አንተ ማነ